በትግራይ ክልል በተፈጸሙ ወንጀሎች ተጠያቂነት ይረጋገጥ። ቅድሚያ ለሰብአዊ መብቶች። አዲሱ የትግራይ ጊዜያዊ አስተዳደር በጦርነቱ ወቅት በትግራይ ለተፈጸመው ወንጀሎች ተጠያቂነት እንዲረጋገጥ እንዲሰራ ቅድሚያ ለሰብአዊ መብቶች የተባለ የመብቶች ተሟጋች ድርጅት ጥሪ ያቀረበ። ከዚህ በተጨማሪ በስር ላይ አሉ ያላቸው የትግራይ ተወላጆች የኢትዮጵያ መከላከያ ሰራዊት አባላት እንዲፈታም የፌዴራሉ መንግስት ጠይቋል። የመብት ተሟጋች ድርጅቱ ቅድሚያ ለሰብአዊ መብቶች ትላንት ያወጣው መግለጫ እንደሚለው የፕሪቶሪያው የሰላም ስምምነት ተከትሎ ተቋቁሞ ስራ ላይ የቆየው የትግራይ ጊዜያዊ አስተዳደር በስምምነቱ መሰረት አካታች ሆኖ ባለመዋቀሩና የስምምነቱ ፈራሚ የሆኑ አካላት ስምምነቱን ለመፈጸም ባሳዩት ዳተኝነት ምክንያት የውሉ አንኳር ይዘቶች ተፈጻሚ ሳይሆኑ ቆይቷል የሚል ሲሆን የስልጣን ጊዜው ከተራዘመ አዲሱ አስተዳደር በርካታ ስራዎች እንደመጠበቁም ያነሳል። ቅድሚያ ለሰብአዊ መብቶች በሌተናል ጀኔራል ታደሰ ወረደ የመመራው አዲሱ ጊዜያዊ አስተዳደር በፕሪቶሪያው የሰላም ስምምነት መሰረት ሁሉም የህብረተሰቡ ክፍሎች የመወክል አደረጃጀት እንድኖረው፣ እንዲሁም አካታችና አሳታፊ እንዲሆን ምርጫ እስኪደረግ ድረስ ባለው ጊዜ ለህዝቡ የሆኑ መሰረታዊ አገልግሎት እንድቀርፍ፣ የወደሙት ተጠግነው ወደ አገልግሎት እንድመለሱና ተፈናቃዮች ደህንነታቸው ተጠብቆ ከክረምቱ በፊት ወደ ቀያቸው እንድመለሱ እንዲያደርግ ከዚህ በተጨማሪ ደግሞ በጦርነቱ ወቅትና ከጦርነቱ በኋላ ለተፈጸሙ ወንጀሎች ተጠያቂነት እንዲረጋገጥ የሚደረግ ኃላፊነት ልወጣ እንደሚጠበቅ አመልክተዋል። የቅድሚያ ለሰብአዊ መብቶች ምክትል ዳይሬክተር አቶ ምብሪህ ብርሃን በተለይም በጦርነቱ ወቅት ለተፈጸሙ ወንጀሎች ፊት ማረጋገጥ ተግባር በተመለከተ እስካሁን ተጨባጭ ስራ አልተሰራም ያሉ ሲሆን ጊዜያዊ አስተዳድሩም በዚህ ጉዳይ በግልጽ አቋም ማሳወቁ ይገባል ብለዋል። የጦርነቱ መጀመር ተከትሎ በርካታ የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች ተለይቶ መታሰራቸው የሚያነሳው የመብት ተሟጋ ች ድርጅቱ ቅድሚያ ለሰብአዊ መብቶች ከጦርነቱ መቆም በኋላ በተለይም ባለፈው መስከረም በርካቶች ብትፈቱም አሁንም ድረስ በተለያዩ ምክንያቶች በእስር ላይ ያሉ እንዳሉ ጀምሮ ተገልጿል። ቅድሚያ ለሰብአዊ መብቶች በመግለጫው ዝርዝራቸው በድርጅታችን እጅ አለ ያላቸው 13 የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች መንግስት በፕሪቶሪያ ስምምነት መሰረት እንዲሁም የፋሲካ በዓል ምክንያት በማድረግ በይቅርታ እንድፈታቸው ሀሳብ አቅርበዋል። የኢትዮጵያ መንግስት ባለስልጣናት ጦርነቱን ተከትሎ ታስሮ የነበሩ የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች መፈታታቸው፣ ጥቂት የማይባሉ ደግሞ ወደ ቀድሞ ስራቸው መመለሳቸው ከዚህ በፊት መግለጻቸው ይታወሳል። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። መልካም በዓል።